ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ የሚያዝያ 20 2017 ዓም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አርዕስቶቹን አስቀድም። የአማራ ፋኖ በአራቱም ግዛቶች እንዴት ዋለ? ወሎ ቤተ አማራ ላይ ምሽግ ተሰብሯል። ጎንደር ላይ አርማጭሆና ቋራ የብልጽግናው ሰራዊት ምን ገጠመው? በጎጃም የፋኖ ድንቅ ተጋድሎ ምን ውጤት አስገኘ? ሸዋ ላይ መሪው ያስተላለፈው አስደናቂ መልእክት አለ። መልእክቱ ምን ይላል? በዜናችን በዝርዝር የሚደመጥ ይሆናል። የፋኖ መሪዎች አለመግባባትና የስልጣን ጥመኝነት የአማራን ህዝብ ለከፋ መከራ እየዳረገው ነው ሲሉ ምሁራን ለፋኖ መሪዎች ማሳሰቢያ ሰጥተዋል። ይህን ጉዳይ በድፍረት የተነተኑትን የምሁራኑን ሐሳብ በዝርዝር ዘገባችን እናስደምጣችኋለን። ሁለት የፋኖ መሪዎች በበኩላቸው የፋኖ ትግል ሚዲያ ላይ እና መሬት ላይ ፍጹም የተለያዩ ናቸው ብለዋል የመሪዎቹ አስተያየት መነሻው ምንድን ነው ሀሳባቸውስ ምን ይላል የትኞቹ መሪዎችስ ናቸው ይህንን መልእክት የሰጡት ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው ብልጽግና ሀሳብን ፕሮፓጋንዳም ደርቆበታል ሞኝና ወረቀት የያዘውን አይለቅም እንዲሉ ብልጽግናም ከሳምንት በፊት ጀምሮ የከሸፈበትን የኮሎኔል መንግስቱ ኃይለ ማርያም አውሮፕላን እድሳት ፕሮፓጋንዳን ዛሬም ይዞት ተመልሷል ጣና ቴሌቪዥን በዝርዝር የተመለከተው መረጃ የብልጽግናን ውሸት አጋልጧል። ተሰሙታላችሁ። አብይ አህመድ የደቡብ ክልልን ብቻ ሳይሆን ህወሓትንም ሰነጣጥቀው ከፋፍለዋቸዋል። የጌታቸውና የደብረ ጽዮን ቡድን እየተባለ ሲራገጥ የከረመው ህወሓት ዛሬ በይፋ ፍች ፈጽመናል ብሎ ብቅ ብሏል። የብልጽግናው ምርጫ ቦርድ በበኩሉ በደብረ ጽዮን ቡድን ላይ የመጨረሻ ያለውን ማስጠንቀቂያ ልኳል። በዕለቱ ዜናችን የተዳሰሰ ሌላው መረጃ ነው። ሰዓቱን ጠብቆ ይቀርባል። ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝሩ እናመራለን። በቅድሚያም በአራቱም ግዛቶች የፋኖን የተጋድሎ ውሎ እናስደምጣችኋለን። የአማራ ፋኖ በወሎ ቤት አማራ ጋሸና ላይ የባዱ የሚልሻና አድማ ብተና ካምፕ ላይ ጥቃት በማድረስ ድል ማግኘቱን ምንጮቻችን ገለጹ። ህወሃት አማራን በወረራ በያዘበት ወቅት የሰራዊት ማዘዣ ማዕከል አድርጎት የነበረውን የጋሽናውን ካምፕ ይጠቀምበት ያለው የብልጽግናው ሰራዊ ሲሆን ትናንት ሌሊት ፋኖ ባደረሰበት የደፈጣ ጥቃት በርካታ ኃይሉን አጥቷል ተብሏል። ህወሃት አማራን በወረራ በያዘበት ወቅት የሰራዊት ማዘዣ ማዕከል አድርጎት የነበረውን የጋሸናውን ካምፕ ይጠቀምበት ያለው የብልጽግናው ሰራዊ ሲሆን ትናንት ሌሊት ፋኖ ባደረሰበት የደፈጣ ጥቃት በርካታ ኃይሉን አቷል ተብሏል። ይህ በእንዲህ እንዳለ የአማራን ህዝብ ለከፋ ስቃይ ለመጣል አልሞ የተነሳው የብልጽግናው አገዛዝ በአራቱም የአማራ ግዛቶች የድሮን ቅኝት እያደረገ ይገኛል። የብልጽግናው አየር ኃይል የድሮን ቅኝት ካደረገባቸው ቀጠናዎች መካከል አንዱ የሆነው ወሎ ቤት አማራ ነው። በወሎ ቤት አማራ ከትናንት ጀምሮ እስከ ዛሬ አመሻሽ ድረስ የድሮን ቅኝት እያደረገ መሆኑን የገለጹልን ምንጮቻችን በምዕራብና ደቡብ ወሎ ዞኖች ተደጋጋሚ የድሮን ቅኝት መደረጉን ገልጿል። ከወራት በፊት በዚሁ ቀጠና በተደረገ የድሮን ጥቃት ትራንስፖርት ላይ የነበሩ ተጓዦችን ጨምሮ በርካታ ንጹሐንን መጨፍጨፉ አይዘነጋም። ጣና ቴሌቪዥን ከቀናት በፊት በነበረው የዜና ዘገባችን የተጠናከረ የድሮን ጥቃት ለመፈጸም ብልጽግና እቅድ አውጥቷል ብለን ዘግበን ነበር። የጣና ቴሌቪዥን የውስጥ አርበኞች በድሮን ጥቃቱ ዙሪያ ባደረሱን መረጃ ደግሞ ከነገ ጀምሮ የድሮን ጥቃት ሊፈጸም እቅድ ወጥቷል። በመሆኑም በመላው አማራ ክልል በተለይም በደባዊ ጎንደርና ደወሎ ቀጠናዎች ጥቃቱ ሊፈጸም ስለሚችል ጥንቃቄ ይደረግ ብለዋል። ወደ ጎንደር ቀጠና ስናመራ ደግሞ በአርማጮ ቋራና መተማ ቀጠናዎች የተካሄደው ትንቅንቅ ፋኖ ድል ያደረገባቸው ግንባሮች ሆነዋል። የብልጽግናን ሰራዊት ማሰሮ ደንብ ላይ ብቻ ተከማችቶ እንዲቀመጥ በተደረገው የአርማጮ ተጋድሎ ፋኖ ከፍተኛ ድል መቀዳጀቱን አስታውቋል። ቋራና በመተማ ግንባሮች ደግሞ የአማራ ፋኖ ጎንደር ጠቅላይ ግዛት እዝና የአማራ ፋኖ ካራ አማራ ክፍለ ጦር የቅንጅት ተጋድሏቸው በድል የታጀበ እንደነበር የካራ አማራ ክፍለ ጦር ኮሚኒኬሽን ኃላፊ አርበኛ ቴዎድሮስ ከበደ ተናግረዋል። አርበኛ ቴዎድሮስ ከበደ ለጣና ቴሌቪዥን እንደገለጸው የብልጽግናው ሰራዊት ፋኖን ደምስሻለው እያለ በሚዲያ ጭምር እየዋሸ ይገኛል። እውነታው ግን ወደኛ ቀጠና ያስገባው ሰራዊት ተከቦ መውጫ መግቢያ በማጣቱ ምግብ እንኳን ማግኘት አልቻለም ብለዋል። ይህ በእንዲህ እንዳለ በጎንደር ጠቅላይ ግዛት የተለያዩ አካባቢዎች የስልክ አገልግሎት መቋረጡን ምንጮቻችን ገልጸዋል። አጅሬጃ፣ ጃኖራ፣ አርማጮ፣ ቆላ ወገራና በለሳ የስልክ አገልግሎት የተቋረጠባቸው ቀጠናዎች ናቸው። መቀጠዋ ወረዳ ከማንኛውም መሠረተ ልማት ውጭ ከተደረገ ዓመት እንዳለፈው ይታወቃል። ይህን ተከትሎም የብልጽግና ሰራዊት ወደ አካባቢዎች በብዛት እየተንቀሳቀሰ ሲሆን የብልጽግና ሰራዊት መነሻዎቹ ደግሞ ጠገዴ ወገራ፣ ታች አርማጮ፣ ዳባት አዳርቃይና ደባርቅ ናቸው ሲሉ ምንጮቻችን አክለው ገልጸዋል። በጎጃም ቀጠና ተጋድሎ ደግሞ የአማራ ፋኖ በጎጃም ጃዊ መተከል ክፍለ ጦር ከብልጽግና ሰራዊት ጋር እያደረገ ያለውን ውጊያ ዛሬም ቀጥሎ ውሏል። የብልጽግና ሰራዊት ከኩምበር ቀበሌ ተነሶ በበርካታ ኦራል መኪና ተጭኖ ወደ ጃዊ ለመግባት ባደረገው ሙከራ የጃዊ መተከል ክፍለ ጦር አባላት በደፈጣ ጥቃት በርካታ የብልጽግና ሰራዊት ላይ እርምጃ ወስደውበታል። በዚህ ተጋድሎ በጠላት ላይ ከፍተኛ ኪሳራ አድርሰንበታል ሲል የገለጸው የጃዊ ክፍለ ጦር ቃል አቀባይ ክፍል በዚህ የደፈጣ ጥቃት ከ20 በላይ የነፍስ ወከፍ መሳሪያ ማርከናል፣ አስር የብልጽግና ሰራዊት እርምጃ ተወስዶበታል ብለዋል። በሌሎች የጎጃም ግንባር አውደ ውጊያዎችም ተመሳሳይ ውጊያ ሲካሄድ የዋለ ሲሆን የድሮን ቅኝትም በተለያዩ አካባቢዎች ሲካሄድ መዋሉን ከግንባር የደረሰን መረጃ አስታውቋል። ይህ በእንዲህ እንዳለ በቅርቡ በምስራቅ ጎጃም ዞን የደረሰው የድሮን ጥቃት እንዳሳዘነው ነው የዓለም አብያተ ክርስቲያናት ኅብረት ትናንት ተቃውሞውን ማሰማቱ ይታወሳል። ይህ በእንዲህ እንዳለ ወደ ሸዋ ቀጠና ተጋድሎ መረጃዎች ስናመራ መደራጀታችን አስከብሮናል፣ የአዲስ አበባ ህዝብም እንደናፈቀን እየርንለት ነው ሲሉ የአማራ ፋኖ ሸዋ ጠቅላይ ግዛት እዛ አመራሩ አርበኛምን ተስኖቱ እንዳፈራው ምንጮቹ ተናገሩ። አርበኛ ምን ተስኖት ይህን የተናገሩት ለሰራዊቱ የፖለቲካ ስልጠና በሰጡበት ወቅት ነው። መደራጀታችን አስከብሮናል፣ የማሸነፊያችን ብቸኛ አቅም ያለውም ከመደራጀታችን ላይ ነው ሲሉ የተናገሩት አርበኛ መምህር ምን ተስኖት፣ ከዓመት በፊት የአዲስ አበባ ህዝብ ክላሽ አማራኝ ብሎ ነበር እኛ ክላሽ የታጠቅን ወንድሞቹ ደግሞ ለአዲስ አበባ ህዝብ እንደ ናፈቀን እየሄድንለት ነው የድላችን ቀን ከመቼውም ጊዜ በላይ ተቃርቧል ብለዋል የአማራ ፋኖቹ ጠቅላይ ግዛት እዝ ያለፉት 45 ቀናት ያለ ረፍት በየቀኑ በሚያደርጋቸው ውጊያዎች የብልጽግና ወታደራዊ አዛዦችን ጨምሮ በምርኮ መያዝ ችሏል እዙ ባለፉት 72 ሰዓታት ባደረገው ተጋድሎ ደግሞ በመራኛና የፋታ አውራጃዎች ለአስጨራሽ ትንቅንቅ በማድረግ በብልጽግና ሰራዊት ላይ ድል ተቀዳጅቷል የፋኖ ክንድ የበረታበት የብልጽግና ሰራዊት በበኩሉ በንጹሐን ላይ የተቀናጀ ጥቃት እየፈጸመም ይገኛል ወደ ቀጣዩ መረጃችን አለፍን። የፋኖ መሪዎች ሽኩቻ የአማራን ህዝብ እየጎዳው ነው ሲሉ ምሁራን ተናገሩ። የአማራን ህዝብ ዘር ለማጥፋት አላማ ንግቦ ጦር ያዘመተው የብልጽግናው ሰራዊት በጦር ሜዳ ሽንፈት ቢከናነብም በፋኖ መሪዎች መካከል የተፈጠረው ልዩነት ግን ብልጽግናን እግር እንዲተክል አድርጎታል ሲሉ ምሁራን ተናግረዋል። የብልጽግናው አገዛዝ በአማራ ፋኖ የደረሰበት ወታደራዊ ሽንፈት ጓዙን ጠቅልሎ ከክልሉ ለመውጣት እያሰበ ነበር ያሉት አስተያየት ሰጪዎች በዚህ ሰዓት ግን ብልጽግና የስነ ልቦና የበላይነቱን ወይም አፐር ሃንዱን ወስዷል ብለዋል። የአማራ ህዝብ ከገንዘብ እስከ ልጆቹ ድረስ ድጋፍ አድርጎ እየታገለ ያለውን የህልውና ትግል በፋኖ መሪዎች መካከል የተፈጠረው የሀሳብ ልዩነትና የመሪነት ጉጉት ለብልጽግናው እንደጠቀመው የሚናገሩት ምሁራኑ፣ በዚህ ሰዓት የህልውና ጦርነት ላይ በገባው ህዝብ ላይ በዚህ ደረጃ አንደኛው ወገን በሌላኛው የፋኖ ኃይል ላይ የጦርነት ነጋሪት ማወጅ አማራዊ ስነ ምግባር አይደለም የህዝቡንም ባህልና ተፈጥሮ አይወክልም ሲሉ ተናግረዋል። በትናንትናው ዕለት አራት የፋኖ አደረጃጀቶች በጋራ ባወጡት መግለጫ የአማራ ፋኖ ህዝባዊ ድርጅት የትግላችን ጠላት ስለሆነ እንደ ብልጽግና ልንዋጋው ይገባል ማለታቸው ይታወሳል። ይህን ተከትሎ አስተያየታቸውን ለጣና ቴሌቪዥን ከሰጡ ምሁራን መካከል ስማቸው እንዲጠቀስ ያልፈለጉ የደብረ ማርቆስ ዩኒቨርሲቲ መምህር ይገኙበታል። መምህሩ አስተያየታቸውን ሲሰጡ የአማራ ህዝብ አሁን ላይ የድርጅት ውድድርና ምርጫ ላይ አይደለም። በዚህ ሰዓት አማራ የሚፈልገው የሕልውና አደጋ የደቀነበትንና መጠነ ሰፊ ጦር ያዘመተበትን ብልጽግናን የሚያሸንፍለት፣ በየሰፈሩ የተደራጁ ዘራፊ ሌቦችን አደብ የሚያስይዝለት፣ በገዢዎች አማካኝነት የደረሰበትን ስቃይ ለዓለም አቀፉ ማህበረሰብ የሚያሳውቅለት ነው ብለዋል። በዚህ ሰዓት አንድም ጥይት ቢሆን በወንድም ላይ የምትተኮስ ከሆነ ኬሳራዋ ብዙ መሆኑን የሚናገሩት የደብረ ማርቆስ ዩኒቨርሲቲ መምህሩ በመጀመሪያ ደረጃ አንደኛው ትክክለኛ ሌላኛው የሳሳተ ነው ብሎ ራስን አጽድቆ ሌላውን ኮንኖ ለማቅረብ ማን ነው የመረጣቸው? በየትኛውም መመዘኛ ለትግል በወጣ ወንድም ላይ የሚዲያ ዘመቻ መክፈትና ጦር አዝምቶ ከዚህ ቀጠና ውጡልኝ ብሎ መናገር በራሱ ትልቁ ስህተት ነው። በዚህ ስሌት ካየነው ጎጃም ኮሎኔል ጌታሁንን ያሳደደው ማን ነው? ጎንደር ላይስ አርበኛ ከፍ ያለው ላይ የሚዲያ ዘመቻ የከፈተውና በኋላስ ጦር ያዘመተበት ማን ነው? ወሎ ላይስ ቢሆን እኛ ከምንመራው ሰራዊት ውጭ ሌላ የፋኖ አደረጃጀት የለም ብሎ የተናገረው የትኛው ኃይል ነው? ውጊያ ላይ ያደሩ ወንድሞችን አፍኖ ወስዶ ያሰረው ኃይል የትኛው ነው? በማለት ትናንት መግለጫ ባወጡት አራት የፋኖ አደረጃጀቶች እራሳቸውን እንዲጠይቁ ሀሳባቸውን ሰጥተዋል። ሌላው አስተያየት ሰጪ ደግሞ የወሎ ዩኒቨርሲቲ ፖለቲካል ሳይንስ መምህር ናቸው። ጠላት በበዛበት በዚህ ሰዓት ራሴን ማስተዋወቅ አልፈልግም ሲሉ ንግግራቸውን የጀመሩት የፖለቲካል ሳይንስ መምህሩ፣ እንደ እውነቱ ከሆነ ትናንት በአራት የፋኖ አደረጃጀቶች የተሰጠውን መግለጫ ሰምቼ አዝኛለሁ። በዚህ ሰዓት አንደኛውን ወገን በዚህ ደረጃ ዘልፎ መግለጫ ማውጣት በራሱ ተገቢ አይደለም። ከዚህ መግለጫ ላይ የአማራ ህዝብ እውነት የትኛው ወገን ላይ እንዳለ ያሳወቀ ሆኗል ሲሉ ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ የፋኖ መሪዎቹ ያስተላለፉትን መልእክት ወደሚመለከተው ዜናችን እናልፋለን። የፋኖ ትግልና የሚዲያው ጩኸት ልዩነቱ ሰፊ ነው ሲሉ የፋኖ መሪዎቹ ተናገሩ። የአማራ ህዝብ የተከፈተበትን ዘረፈጅ ጦርነት እየመከተ ያለው የአማራ ፋኖ ትግል አሁን አይቁመና ሚዲያ ላይ ከሚነገረው በተቃራኒ ነው ሲል የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሩ አርበኛ ዘመነ ምረት ተናግሯል። አርበኛ ዘመነ ምረት ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ የአማራ ፋኖ መሪዎችና የታጋዩ ስነ ልቦና የተለያየ ነው ያለ ሲሆን አስተያየቱን ሲቀጥልም እሱ በሚንቀሳቀስበት የጎንደር ቀጠና የሚታገሉ የሁለቱ እዝ ታጋዮች ግንኙነታቸው ጠንካራ መሆኑን ገልጿል። የአማራ ፋኖ ትግል በሜዳው ከሚነገረው በተቃራኒ እየተጓዘ መሆኑን የገለጸው አርበኛ ዘመነ ምረት ህዝቡን እያሸበረ ያለው ሚዲያው ነው። መሬት ላይ ያለው ትግል ግን የብልጽግናን ሰራዊት በገጠር እያሽመደመድን ከተማ ላይ ብቻ እንዲንጠለጠል አድርገነዋል። ከድላችን በተጓዳኝ መንግስታዊ አደረጃጀትን እየሰራን እንገኛለን። በተለይ አንዳንድ ያልበሰሉ ሰዎች በሚዲያ እየቀረቡ የሚያስተላልፏቸው አፍራሽ መልእክቶች ወገናችንን ሊረብሸው አይገባም። የአደረጃጀት ልዩነት ቢኖርብንም በእኛ በታጋዮቹ በኩል ምንም አይነት የሐሳብም የዓላማም ልዩነት የለብንም። ችግር የሆነብን የአመራሮች አለመደማመጥ ነው ብለዋል። በፋኖ መሪዎች በኩል የሚወጡ ኃላፊነት የማይሰማቸው መግለጫዎች ለአማራ ፋኖ ትግል ፈተና እንደሆነ ያልደበቀው አርበኛ ዘመነ አንዳንድ ኃላፊነት የማይሰማቸው አመራሮች ከሚሰጧቸው መግለጫዎች ባለፈ በሚያስተላልፏቸው የእልቂት ዘመቻዎች ቢሆን ኑሮ እስካሁን ተላልቀን ነበር። ነገር ግን በታጋዩ መካከል ያለው የሐሳብና የዓላማ አንድነት ነው አጽንቶ ያቆየን። በተለይ አንዳንድ የፋኖ መሪዎች ወንድም በወንድሙ ላይ እንዲነሳ ቀስቀሳ እያደረጉ ወዲህ ደግሞ ከአማራ ህዝብ ታሪካዊ ጠላት ህወሓት ጋር በጓዳ የሚገናኝ አለ ሲል በፋኖ ትግል ውስጥ ያለውን የመሪዎች ስሁት መንገድ ገልጿል። እንደ አርበኛ ከፍ ያለው አርበኛ ቤዛ ምረታ፣ አሳየን የመሳሰሉ ጀግና መሪዎቻችን ተገድለውብን በትዕግስት እየጠበቅን ለማስተካከል ሞከርን እንጂ የበቀል እርምጃ እንኳን ልናደርግ አልወደድንም። ነገር ግን እኛን በተንኳሽነት ሲከሱን የሚታዩት አንዳንድ የፋኖ መሪዎች ፍጹም ከእውነታው የራቀ ፍረጃ ነው ብለዋል። ከቅርብ ሳምንታት ወዲህ በብልጽግናና አምሳለ ባዲናውያን አማካኝነት የሚቀነቀነውን የጎንደር ክልልነት ጉዳይን አስመልክቶ አርበኛ ዘመነ ሲናገርም ከዚህ በፊት የአማራ እውነተኛ ታጋዮችን ስም በመለጠፍ ያሸማቀቅ የነበረው ኃይል ሰሞኑን ደግሞ እኛን በክልልነት እየከሰሰ መሆኑን ተመልክተናል። እኛ የታላቁ አባታችን የመይሰው ካሳ ልጆች የምንፈልገው ከነ ወርድና ቁመናው የተከበረ ትልቅ አማራ እንጂ እንደነሱ አንሰን አማራንም በነሱ ክልልነት ወስነን አንገኝም ሲል መልስ ሰጥቷል። ይህ በእንዲህ እንዳለ የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በብቃት እየመከተና ታምራዊ የሚባል ድል ማስመዝገቡን ጠቅሶ ነገር ግን ይህን ትልቅ ድል በሽንፈት ለመደምደም የሚሰሩ የአማራ ህዝብ ጠላቶች በትግል ውስጥ መኖራቸውን አስታውቋል። ይህ በእንዲህ እንዳለ ደግሞ አርበኛ ጸዳሉ ደሴ ከጣና ቴሌቪዥን ጋር በነበረው ቆይታ የአማራ ህዝብ የተከፈተበትን የዘር ማጥፋት ጦርነት በብቃት እየመከተና ታምራዊ የሚባል ድል ማስመዝገቡን ጠቅሶ ነገር ግን ይህንን ትልቅ ድል በሽንፈት ለመደምደም የሚሰሩ የአማራ ህዝብ ጠላቶች በትግል ውስጥ መኖራቸውን አስታውቋል። አርበኛ ጸዳሉ ደሴ በቃለ ምልልሱ የአማራ ህዝብ ትግል መሪዎችን የስም ማጥፋት ዘመቻ በመፈጸምና በማዋከብ አስቀድመው የስብና ገደላ ካደረሱ በኋላ ከዚያም አካላዊ ግድያ ይፈጽሙበታል። በዚህ በኩል አስቀድመው አርበኛው ባንታባተን፣ አርበኛ ምረት አሳየን፣ አርበኛ ቤዛ ላይ ከፈጸሙ በኋላ አሁን ደግሞ ሜጀር ጄኔራል ከፍ ያለው ደሴን በዚህ ሴራቸው አሳጥተውናል። በዚህ ብቻ ያልታቀቡት እነዚህ ሰዎች ተጨማሪ አማራ ፋኖ መሪና ታጋዮችን ለማሳጣት ያለ ረፍት እየሰሩ ነው ብሏል። ከቅርብ ጊዜ ወዲህ በአማራ ፋኖ ትግል ውስጥ የተፈጠረው የኃይል አሰላለፍ መልኩን እየቀየረና የጎንዮሽ ትግል ማድረግ ተጀምሯል። በዚህ ጉዳይ ላይ አርበኛ ጸዳሉ ደሴ ምላሹን ሲሰጥ እኛ ተደጋጋሚ ግልጽ ዘመቻ ተከፍቶብን አይን የሆኑ የአማራ ህዝብ ብርቅየ ታጋዮቻችን ተገድለውብንም ትግሉ እንዳይቀለበስ በማሰብ ብቻ ምላሽ ሳንሰጥ ቆይተናል። ነገር ግን ይህ ወንጀለኛ ቡድን የአማራ ህዝብ የጣለበትን አደራ ወደ ጎን ብሎ ከአማራ ህዝብ ጠላቶች ጋር ቅንጅት ፈጥሮ ተጨማሪ ታጋዮችን ለመብላት እየተንቀሳቀሰ ነው። ከዚህ በላይ ይህንን ኃይል መታገስ የአማራን ህዝብ መከራ ማብዛት ስለሆነ ከዚህ በኋላ ለሚከፈትብን ትንኮሳ ተመጣጣኝ ምላሽ ለመስጠት እንገደዳለን በማለት ማሳሰብ ያሰጥቷል። ከአርበኛ ዘመነ ምረትና አርበኛ ጸዳሉ ደሴ ጋር ያደረግናቸውን ቃለ ምልልሶች በጀግኖች አምባ ዝግጅታችን እንድትከታተሉ በአክብሮት እየጋበዝን ወደ ቀጣዩ ዜናችን እናልፋለን። ክቡራትና ክቡራን ምርጫችሁን ጣና ቴሌቪዥን ስለምታደርጉ እናመሰግናለን። አሁንም ቆይታችሁ ከኛ ጋር ይሁን። የኮሎኔል መንግስቱ አውሮፕላን ለብልጽግና አጀንዳ ሁና፣ አቀጥላለን ብልጽግና ያለፉትን አራት ሳምንታት የኢሰፓ ሊቀመንበር ኮሎኔል መንግስቱ ኃይለማርያም ከሩሲያ የተበረከተላቸውን አውሮፕላን ጥግነን ስራ ላይ አውለናታል የሚል የተቀናጀ መረጃ ስርጭት ላይ ተጠምዷል። የብልጽግናው ቤተ መንግስት ጄኔራል የሆኑት ይልማ መርዳሳ በሚመሩት ተቋም ሚዲያ በኩል ቀርበው አውሮፕላኗ ካናዳ ሰራሽ ናት ዲኤችሲ 5 ቡፋሎ አውሮፕላን ትባላለች ሲሉ ተናግረዋል። ለ37 ዓመታት መሬት ላይ ወድቃ የኖሮች መሆኗንና ከ12 ዓመት በፊት ግን ለጥገና ተሞክራ ትንሽ በረራ እንዳደረገች ወዲያውኑ መበላሸቷን ገልጸዋል። አሁን የተደረገላት ጥገና ግን አስተማማኝ መሆኑን የተናገሩት ጄኔራል ይልማ መርዳሳ ለአየር ኃይላችን ተጨማሪ አቅም የምትፈጥር ናት። ዘመኑ የሚጠቀመውን ቴክኖሎጂም የተገጠመላት ናት ብለዋል። ሆኖም ጄኔራሉ በዚሁ ንግግራቸው አውሮፕላኗ መሬት ላይ ወድቃ 37 ዓመታት ዝናብና ፀሐይ ሲፈራረቅባት እንደኖረች መናገራቸውን የዘነጉት ይመስላሉ። አውሮፕላኗ ዘመኑ የሚጠይቀውን ቴክኖሎጂ የተገጠመላት እንደሆነች በተናገሩበት አንደበታቸው ተመልሰው 37 ዓመት ሙሉ ከሥራ ውጭ ሆና ቆይታ ነበር የሚለው ሐሳባቸው ከቀዳሚው ጋር የሚጋጭ ሆኗል። በዚች አውሮፕላን ጥገና ዜና ዙሪያ ብልጽግና በዚህ ደረጃ ተደጋጋሚ ፕሮፓጋንዳ ለመስራት ምን አስገደደው የሚል ጥያቄ በርካቶች እያነሱ ይገኛሉ። በዚህ ጉዳይ አስተያየታቸውን የሰጡ ምሁራን የብልጽግናው ሊቀመንበር እሳቸው ብቻ የሚጠቀሙባት አውሮፕላን ሳይገዙ አይቀርም፣ በዚህ የተነሳ ነው የአውሮፕላኗ እድሳት ዜና እንዲሆን የተፈለገው ሲሉ ተናግረዋል። ይህን ሀሳብ የሰጡ ምሁራን የሚያቀርቡት ማስረጃ ኮሎኔል መንግስቱ ይጠቀሙባት የነበረችው አውሮፕላን ካናዳ ሰራሽ ሳትሆን የሩሲያ ምርት ነበረች። አሁን የብልጽግና ሰዎች እየነገሩን ያለው ግን የካናዳ ምርት የሆነችና ዲኤችሲ ቡፋሎ አውሮፕላናት የቀለም ልዩነትም አላት በማለት ነው። ሰሞኑን ብልጽግና ደጋግሞ የሚናገርላት ሩሲያ ለኮሎኔል መንግስቱ ኃይለማርያም የሰጧቸው አውሮፕላን መሸሻ የሚል ስያሜ የተሰጣት ስትሆን ኮሎኔሉ አንድም ቀን ተጠቅመውባት እንደማያውቁ የአየር ኃይል ምንጮቻችን ተናግረዋል። በትናንትናው የልዩ መረጃ ትንታኔያችን ጄኔራል ክንፈዳኛው የሜቴክ ዳይሬክተር በነበሩበት ወቅት አውሮፕላኗን አድሰው ለአቶ መለስ ዜናዊ የግል አውሮፕላን እንድትሆን ተጠግና ለቴክኒክ ምርመራ ለአቪዬሽን ባለስልጣን ቀርባ ነበር። በወቅቱም የሲቪል አቪዬሽን የአውሮፕላን በረራ ተቆጣጣሪ ክፍል ለበረራ ብቁ አለመሆኗን በመናገራቸው አውሮፕላኗ ከበረራ ውጭ ሆና ቆይታለች። በመጨረሻ ህወሓት በይፋ ከሁለት ተሰነጠቀ። ላለፉት ሃምሳ ሁለት ዓመታት የትግራይ ህዝብ ብቸኛ ወኪል ነኝ ብሎ የቆየው ህወሓት ከትናንት ጀምሮ ለሁለት መከፈሉን አስታውቋል። አስቀድሞም በደብረ ጽዮንና በጌታቸው ረዳ የሚመሩት ተብሎ የተከፈለው ህወሓት ትናንት ደግሞ የጌታቸው ቡድን በይፋ ራሱን ከደብረ ጽዮኑ ህወሓት መገንጠሉን ይፋ አድርጓል። በደብረ ጽዮን የሚመራው ህወሓት በብልጽግናው ምርጫ ቦርድ ላይ ዛቻ በሚያሰማበት በዚህ ሰዓት የጌታቸው ህወሓት ደግሞ ራሴን ከኋላ ቀሩና ተቸንካሪው ቡድን አግልያለሁ ብሎ መግለጫ አውጥቷል። የትግራይ ህዝብ ጦርነት ይበቀዋል ሲል መግለጫውን የሚጀምረው የጌታቸው ረዳ ህወሓት የእኛ ተቀዳሚ ኃላፊነት ጦርነትን ማስቀረት ላይ ነው የትግራይ ህዝብ በጦርነት ብዙ ዋጋ ከፍሏል። ከዚህ በኋላ ጦርነት ይበቃዋል ብሏል። ሁለቱ ቡድኖች ለውራት በዘለቀ እርስ በርስ ንትርክ አንደኛው አሳዳጅ ሌላኛው ወደ አዲስ አበባ ተሳዳጁ ነው የትግራይ ውዝግባቸውን መቋጨታቸው ይታወቃል። ህወሓት በዚህ ደረጃ ከሁለት መሰንጠቁን ተከትሎ ትግራይ አርባ ነጋሪት ውስጥ ገብታለች ተብሎ በስፋት ሲነገር ቆይቷል። የደብረ ጽዮን ቡድን በበኩሉ ምርጫ ቦርድ የነፈገኝን እውቅና በአፋጣኝ ካልመለሰልኝ ችግሩ የከፋ ይሆናል ብሎ መግለጫ ያወጣ ሲሆን በምርጫ ቦርድ በኩል ግን የሰጠ ምላሽ የለም። በ2013 ዓ ም ህወሓት በትግራይ ክልል የጀመረው ጦርነት መነሻው ከብልጽግናው ምርጫ ቦርድ እውቅና ውጭ ምርጫ በማካሄዱ ነበር። በቅርቡም ቦርዱ የማያውቀው ጉባኤ ማካሄዱን ተከትሎ ችግር እንዳይፈጠር ህወሓትን ምከሩት ሲሉ የብልጽግናው ሊቀመንበር መናገራቸው አይዘነጋም። አቶ ጌታቸው በዚህ ሰዓት ቡድናቸውን ይዘው ከህወሓት ተገንጥለው የራሳቸውን ህወሓት የፈጠሩት ለትግራይ ህዝብ ጦርነትን በመሸሽ ወይስ ፓርቲያቸው ለብልጽግና እንዲገባ ለማድረግ የሚለው ጥያቄ በቀጣዮቹ ቀናት ምላሽ የሚያገኝ ይሆናል። ህወሓትና የህወሓት ደጋፊዎች ግን ጌታቸው ከህወሓት የተገነጠለው ከብልጽግናው ኢኖቬሽን ሚኒስተር በለጠ ሞላ ጋር ጥምረት ፈጥሮ የራያ ክልልነትን ለማቀንቀን ነው ሲሉ ዘመቻ ከፍተውባቸዋል። አቶ ጌታቸው በበኩላቸው በጄኔራል ታደሰ ወረደ የተዋቀረው የክልሉ ካቢኔ የተለመደ ኋላቀርና የማይወጣው ህወሓት ተመልሶ መጣ ብለው መተቸታቸው አይዘነጋም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የሚያዝያ 20/2017 ዓ.ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልሶች ምልሶች፣ ዜናዎችና ትንታኔዎች እንዲሁም ሌሎች ፕሮግራሞቻችን እንዲደርሷቸው የዩቲዩብ ቻናላችን በቋሚነት ሰብስክራይብ በማድረግ ወዳጅ እንድትሆነ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር